አንብብ። አሁን እኛ እኔ ያልኩ እኔ እያልኩ ያለውን አዳምጥ። ራቆን ንገረኝ አልኩ መጽሐፍ ቅዱስ ላይ ክፈት። ኢየሱስ ክርስቶስ እኔ ጌታችሁ ነኝ አምልኩኝ ያለበትን ቦታ አሳየኝ። እኔ አሳያለሁ። ግለጽና አሳየኝ። ኦኬ፣ ዮሐንስ ኦኬ አንበብ። ይኸው እንደዚህ በል፣ ከዚህ አንበብ። ቁጥር አስራ ሁለት እግራችሁንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲሁም አላችሁ ምን አላችሁ ያደረግኩላችሁ ታስታውሳላችሁን እናንተ መምህር ጌታ ትሉኛላችሁ እንዲህ ነኝና መልካም ትሉኛላችሁ መጽሐፍ ቅዱስ ምንድን ነው የሚለው ኢየሱስ ክርስቶስ ቃል በቃል ምናለ መሰላችሁ መምህርና ጌታ ትሉኛላችሁ እንዲሁ ነኝና እኔ ጌታችሁና መምህራችሁ ሆኜ አንብብ አንብብ ይኸው እየሰማችሁ አይደለ ድምፅን ከፍ አድርገህ አንብብ በትክክል ትክክል የት አለ? ድምጽን ከፋ ኦኬ። ምንድን ነው የሚለው ቁጥር 13 በስትክክል አንብቦ አንብብ። እኔ አንብቤ አንብቦ ስልህ እሺ፣ ከነጥያቄው ምልክቱ አንብቦ አንብቤ የቱ ጋር ቁጥር 13 እግራችሁንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ ተቀመጠ እንዲህም አላችሁ፣ እንዲህም አላችሁ ያደረግኩላችሁን ታስታውሳላችሁን ታስተውላላችሁን ነኝና መልካም ትላላችሁ እናንተ እንግዲህ እኔ ጌታና መምህር እናንተ እግራችሁን ትሉኛላችሁ ነው አንብብ። አሁን እኛ እኔ እያልኩ ያልኩ መጽሐፍ ቅዱ ይሄው፣ ይሄው እኔ እያልኩ ያለውን አዳምጥ። ራቆንቆ ይሄው እኔ እያልኩ ያለውን አዳምጥ፣ አትሸፋፍን። ይሄው ይሄ መጽሐፍ ቅዱስ ነው አደለ? እየሰማችሁ አይደለ? ምንድን ነው የሚለው? አይደለም አይደለም፣ እኔ ላነብልህ እኮ ነው። ላነብልህ ቆይ ቆይ ላነብልህ ነው። ምንድን ነው ያለኝ? ኢየሱስ ክርስቶስ እኔ ጌታ ያላችሁ ቦታ አሳዩኝ አይደለ ያለው። ነው ነው ፈሪ ብቻ ነው ነው ናስቲና ይኸው ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምራፍ 13 ቁጥር 13 ላይ ይሁ ምን ይላል መሰላችሁ? ይሁ ዳግመኛ ተቀመጠም እንዲህም አላቸው፣ ያደረጉ ሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ። ኦኬ ትሉኛላችሁ፣ እንዲሁ ነኝና። ምንድነኝ? መምህርና ጌታ ትሉኛላችሁ፣ እንዲሁ ምንድነኝ? ነኝና። ምንድነኝ? ኢየሱስ ያለው ጌታ ነኝና መምህር ነኝና አያቸው አይደለ ስለዚህ ኢየሱስ ክርስቶስ ጌታ ነኝ ብሎ በቃሉ ተናግሯል አልተናገረም ብሎ አለ አደለ